እሷን እያመንሽ አት ነዝነጂ ነኝ ታውቁት። በቃ ምንድነው ምትይ? ደግማ ካወራችኝ ደግማ ካወራችኝ ዛሬ እንግዲህ ብሩክ ምንም ያልጠበቅነውን አስደንጋጭ ነገር ነግሮናል ማለት ነው። እንግዲህ ትናንትና ሀይሚ በሰራችው ቪዲዮ ብሩክ ዛሬ ምላሽ ለሀይሚ ሰርቷል ማለት ነው። እሱም ምንድን ነው አብሬ ካላደር አብረን ካላደርን ብሎ ሀይሚን አሰቃይቷታል ማለት ነው። ከዚህ ባሻገር ግን በዋናነት እኔ በጣም ያስደነገጠኝ ነገር ቢኖር ብሩክ አንዳንዴ እንደ ቀልድ የሚናገራቸው ነገሮች በበነገው ውነቱ ነው ታገኘ ታገኙታላችሁ እና አጣብቂኝ ውስጥ እንደገባና ና እጅግ በጣም ምርር እንዳለው ልጅቱ እያጨናነቀችው እንደሆነ ነገሩ የማይፈታ ከሆነ ስልብ እንዳለልባችሁ ጥፋ ጥፋ ይለኛል በማለት እንግዲህ ዛሬ ብሩክ ምንም ያልጠበቅነው ነገር ነግሮናል ማለት ነው። ልጅቱ ከጠዋት እስከ ማታ ሌሊትም፣ ማታም፣ ቀንም በቴክስት እያጨናነቀችው እንደሆነ፣ ከሀይሚ ጋም እያወራች እንደሆነ ግንኙነት ማንነት እንዳላቸው ተናግሯል ማለት ነው። ስለዚህ ለዚህ እኔ ሀሳብ አለኝ ቤተሰብ። የምሬን ማለት ነው። በጣም ነው ያስደነገጠኝ። ሰላም ሰላም ቤተሰብ፣ እንዴት ናችሁ? አለን ሰላማችሁ ይዛበያላችሁበት በያላችሁበት እያልኩኝ ውድ ቤተሰቦች መጥቻለሁ ማለት ነው። ዛሬ ቤተሰብ የምሬን ማለት ነው ምንም ያልጠበቅነው ነው ነገር ነው የሰማነ ማለት ነው። ምክንያቱም ሀይሚና ብሩክ የሰሩት ቪዲዮ የፍቅረኛሞች ሁሉም ሰው እንደሚሰራው ነው። በቃ ሀይሚ እየታጥበች ነበርን ነበረች። በቃ ብሩክ ልክ እንደ ፕራንክ ትናንት ሷ እንደዛ እንዳረገችው አስጨንቋታል ማለት ነው። ይሄ እንዳለ ሆኖ በጣም ከባዱ ነገር ማለት ነው ብሩክ በጣም እንደተጨነቀ አጣብቂኝ ውስጥ እንደገባ ልጅቱ እያስጨነቀችው እንደሆነ፣ በቴክስት እያጨናነቀችው እንደሆነ፣ እያወራችው እንደሆነ፣ ሀይሚ ጋም ግንኙነት እንዳላት እንደምታወራት ሀይሚ ደግሞ እኔን እየሰማችኝ አይደለም፣ እኔን እየተረዳችኝ አይደለም። ምክንያቱም ልጅቱን አምና እኔን እየጠረጠረችኝ እንደሆነ ከሀይሚ ጋር ምንም ሰላም የለም በልጅቱ የተነሳ ብሎ ብሩክ በአራት ነጥብ ተናግሯል፣ ማለት ነው። ታዲያ ለዚህ ምንድን ነው መፍትሄው? ቤተሰብ በመጀመሪያ እኔ እንደምለው ነገር ቢኖር ለሀይሚም የምምላት ነገር ቢኖር በር መክፈት የለባትም። በእርግጥ እሷ አይደለም ያመጣችሁ ይሄን ነገር እሷም ተልኮባት ነው። ግን ቢሆንም ደግሞ ከብሩክ ጋር ያላትን ነገር ትዘጋና ማለት ነው፣ ትዘጋና ስላችሁ በቃ ማለት እሷ ብሩክና እሷ ሰላም ይፈጥሩና ሰላም ከፈጠሩ በኋላ የልጅቱን ችግር መፍታት ማለት ነው፣ ሁለታቸው ብቻ ማለት ነው። ምክንያቱም ይች ልጅ አሁን ወደ ሚዲያም ልትመጣ ትችላለች። እኔ የዚች ልጅ ነገር ያልገባኝ ነገር ቢኖር ምንድን ነው፣ ያልጨረሰችው ፍቅር አለ ነው ወይስ ብሩክ ስለተለወጠ አንድ ሁለት ብሎ ስኬቶቹን እያሳካ ስላየችው ምን ፈልጋ ነው የመጣችው? ሀይሚ ደግሞ ልጅቱን ማውራት የለብሽም የፈለገ ነገር ቢሆን ያለፈ ታሪክ ነው ካለሽ፣ ብሩክ የፈለገ ነገር ቢሆን እናንተን ለማለያየት ቆርጦ የተነሳ ሰው ብዛቱ ማለት ነው በጣም ይቅርታ ድምጽ አለና የሚረብሽ ማለት ነውና ስለዚህ ሀይሚ ልጅቱን አትስሚያት የፈለገ ነገር ብትልሽ ማንም ሰው እየመጣ እንደዚህ ብልሽ ሁለታችሁን ለማለያየት ቆርጣ የተነሳሽ ልትሆን ትችላለች የሁለታችሁን አንድነት የማትፈልግ ወይ ደግሞ የነበራትን ፍቅር ለማስቀጠል ለማገርሸት ለመበጥበጥ ይሆናል የመጣቸው ብሩክ እንኳን የልጅቱን ሀሳብ ተቀባይ ባይሆንም እንኳን ሁለታችሁን ለማለያየት ና ሁለታችሁን ህይወታችሁን ለመበጥበጥ ከሆነ ይች ልጅ የመጣችው፣ ሀይሚ በጭራሽ ልጅቱን ብሎክ ብቻ ነው ማድረግ ያለብሽ። ልጅቱን ብሎክ አድርገሽ መገላገል። ምክንያቱም ከሷ መረጃ ሰሚም የፈለገ ነገር ብትልሽ የፈለገ ፎቶ ብትልክልሽ ያለፈ ነገር ስለሆነ ማለት ነው። ስለዚህ ብሩክ ደግሞ አሁን ላይ በጣም እንደመረረው በጣም ስልችት እንዳለው እኔ ሲመረኝ ሲሰለቸኝ ለውሳኔ ራሱ ቸኩላለሁ ነገራቶች የማይፈቱ ከሆነ እኔና ሀይሚም ዓይንሽ ላፈር ተብለን የመጨረሻ መጣጣሳችን አይቀርም። ምክንያቱም ሀይሚ ልጅቱ በምትላት ነገር አምና በጭራሽ ልትረዳኝ አልቻለችም። ሁሌ ነው የምንነዛነዘው፣ ምንም ሰላም የለም፣ ችግሩም አልተፈታም። እኔ ስልጭት ብሎኛል በጣም። ሲመረኝ ግን የሆነ ውሳኔ ወሰኘ፣ ልጠፋም ልሰለብ እችላለሁ። ምክንያቱም እኔ ጭንቅ አልወድም ብሎ እንግዲህ ብሩክ ተናግሯል ማለት ነው። ስለዚህ አሁንም ቢሆን የዚችን ልጅ ነገር በቃ መዝጋት አለብሽ። መዝጋት አለብሽ ማለት በአንቺ በኩል የሚደርስሽን ነገር እንደማታየውና በቃ እውነቱ ያለ ከብሩክ እኮ ነው። ምንም ያለፈ ነገር እንኳን ቢሆን ባለፈ ነገር አንቺ ማወቅ ነው እንጂ ያለብሽ፣ የፈለገ ስህተት ቢሰራ እንኳን ብሩክ ይመለከትሻል ብዬ አላስብም ሀይሜ። ግን ደግሞ የማወቅ ግዴታ አለብሽ። ያኔ ፍላጎትሽ ያኔ እንዴት ነው መብት አለሽ ማለት ነው። ግን ደግሞ ብሩክን አሁን ለመበጥበጥ አያቸው፣ መሴጂ ከጧት እስከማታ ነው የምትልክልኝ። እኔ በቃ ተጨናነኩ አለኮ ብሩክ ቤተሰብ ለድምጽ ይቅርታ ብያለሁ። ስለዚህ ብሩክ በጣም ተጨንቄያለሁ፣ ማረገው እማረገው ጠፍቶኛል፣ ግራ ገብቶኛል ብሏል። ስለዚህ ሀይሚ ብሩክ በጣም ጨዋለዥ ነው። ህይወቱን እየኖረ ነው ያለ። በጣም ይወድሻል። በጣም ያከብርሻል። በተለይ በተለይ አሁን ላይ እጅግ በጣም ጥሩ ለውጥና ጥሩ ላንቺ ያለው ሁኔታ እንዴት እንደሚሳሳልሽ እንዴት እንደሚወድሽ እንዴት እንደሚያከብርሽ እንግዲህ መቼም ከአንቺ በላይ እኛ እናቅም። እኛስ በሚዲያ ነው፣ በዚች በሰላሳ ደቂቃ ነው። ስለዚህ ሀይሚዬ ሁለታችሁን ለማላየት ስለሆነ ይችልሽ የመጣች አንቺ ብሩክን መረዳት አለብሽ ከምንም በላይ ደግሞ የተላከልሽን መረጃ እንኳን አይተሽ እንኳን ብትቀበይ ብሩክን አምነሽ እውነቱና እውነቱ ከብሩክ ብቻ ነው መስማት ያለብሽ። ሌሎቹማ እናንተን ለማለያየት በጣም ቆርጠው የተነሱ ብዙ ናቸው። ብሩክ ምን አለ? አሁንማ በሩ ተከፈተላችሁ ጫማ ሳታወልቁ ግቡና አለያዩነ እኛን ለማለያየት ብዙ ናችሁ። ግን ደግሞ አብዛኛው ሰው ደግሞ እኛን የሚወድ አንድነታችን የሚፈልግ ስለሆነ እናንተ ጸሎት አድርጉልና ብሏል ማለት ነው። ስለዚህ እኔ ዛሬ ብሩክ እንደ ፕራንክ ከሰራት አብረን ካልተኛነ ካለው ከሰራው ቪዲዮ ይልቅ በጣም ያስጨነቀኝ ያሳሰበኝ ነገር ቢኖር የልጅቱና የልጅቱ ጉዳይ ብቻ ነው። ምክንያቱም ይች ልጅ የመጣችው አንድ ተልኮ አላት። ከሁለት አንድ ባገይ ብላ ነው የመጣች። አንድም ወይ እንዴት ነው አብራ ለመቀጠል ፈልገ ይሆናል ብሩክ እንኳን ባታገኘውም፣ ህይወታቸውን በተወሰነ ልታመሰቃቅል ትችላለች። ገባችኋ? ሁለት ደግሞ የሆነ ነገር አገኛለሁ ብላ ይሆናል። መቼስ ረብስማ ታዲያ፣ ለዚህ እኳ አንድና አንድ ነው መድሃኒቱ ሀይሚ ከብሩክ ጋር ችግር ሽን ትፈቻለሽ። ልጅቱን አላቅሽም ብለሽ ማሰናበት ነው በቃ። ለምን እሷ እንታገኛታለሽ እንዴ ሀይሚ፣ ማውራት የለብሽም ልጅቱን። የምሬን ማለት ነው። በጣም ነው የምትናደጅ ሰው በምትልከው ምሴጅ እንዴ ብሩክ ራሱ። ለብሩክ ምትልክለት ምሴጅ እንዴ እስከዛሬ ዛሬ ያወራሉ ማለት ነው። ለምንድን ነው ሀይሚና ብሩክ ልጅቷን ብሎክ ማታረጓት እንዴ? ምን ምን ይጠቅማል ማለት ከእሷ የምታገኙት ነገር ምንድን ነው? ምክንያቱም በመልካም ነገር ቢሆን እንኳን ችግር የለውም። ግን ደግሞ የእናንተን ህይወት የሚበጠብጥ ሰው፣ የእናንተን አንድነት የማይፈልግ ሰው እስከ መጨረሻው ድረስ ከስልካችሁ ሊቀመጥ አይችልም። መቀመጥ የለበትም በቃ አስፈላጊ ስላልሆነ ማለት ነው። ስለዚህ ሀይሚና ብሩክ ልትነቁ ይገባል። በተለይ ሀይሚ ማለት ነው።